ወይ ነገር፣ ወይ ከማን ነው የምትደብቀው? ቤት ውስጥ ያው ባለቤቴን ታውቂያታለህ። ጣፋጭ ነገር ካገኘ መላስ እና ስኳር ቀማ ቀማ። ስኳር በሽተኛ ብትሆንብኝ ጉዳቱ ለኔው አይደል? ወጪው እንደገና ለኔ። ለሁለት ወር ነበር ያሰብኩት እንዲህ ልቆርጠው ነበረ፣ ግን ግፍ ይሆናል። ያው ሰው ምናምን ስለሚመጣ እንግዳ ጠያቂ ስለሚመጣ ለአንድ ወር። ይኸው ቡና ለአንድ ወር ለአንድ ወር ኮታ። አንተ ማስተህ እንጂ ነገር እኮ ነው። ምን ነው ቢያንስ ሙሉ አይቼ ታዬ አድርጌ በቃ ቢያንስ የሦስት ቀን እሱን እራሱ አውርቻቸው እነሱ ኮሚቴዎቹን አውርቻቸው፣ እሽ ካሉ ነው። እዚህ ላይ መዝግቤያለሁ፣ ይሄ ልጅ ስንት እዳለበት እያንዳንዷ ነገር መዝግቤለታለሁ። ይከፍላታል፣ ወደ ደም ጠላም ይከፍላታል። ትከፍላታለህ፣ የማትከፍል መስሎ ከሆነ ትከፍላታለህ፣ ላይ ነው አቋለው መጣ። ምን ላሳይሽ፣ ባለቤት እኮ ከዚህ ብሎ ነው። ምን ነው ማለት ነው? ልዩነታችንን ና ላሳይሽ። በጣም ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። እሺ። ማልጋም ቁም ሳጥን እሺን ካብኔት ትሰራላችሁ? አሁን ሰራለን። ለዛውም ጥራትና ጥንካሬ ያላቸው ኢትዮሳዳት አረቢያን መጅሊስና ፈርኒቸር። አድራሻች አዲስ አበባ ቁጥር አንድ ቤተል መንዲዳ መውረጃ አሚፋግ፣ ቁጥር ሁለት ቤተል ቢጫ ፎግ ጀርባ። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር።

ያ ሁሉ ቤቱ ሙሉ ሞልቶ የነበረው ዳይፐር የት ሄደ? በጎን ወደ ሱቅ እንትን ማለት ጀምርሽ? ቆይ እንትን ገንዘብን ነው ድሪ መንገድ ላይ ሳልፍ አንቺ በጣም ነው አስራ ስምንት ሺህ ብር ደግሞ እኮ እስካሁን እኮ አንተ ገዝተህ አታውቅም። ከተወለደ ጀምሮ እስካሁን ስጠቀም የነበረው ጠያቂ አመጣው። ጠያቂ ቢያመጣው፣ እኔ ገዝቼ ሰዎች ያመጡት ቢሆንስ? ገንዘብ አንተ ገንዘብ አላወጣበትም፣ እና እንደፈለገ መባከን አለበት እያልሽ ነው። እና ሄደህ ዳይፐር ተጠቀሙ፣ ለምን ቆጠባችሁ፣ ለምን አትጠቀሙ፣ ለምን ልጁን ቆጥር፣ ቀስ እያልክ ተጠቀምና ምን ልለው ነው የፈለገው? ምን ችግር አለው ቁጠባን ከአሁኑ ቢማር ምንም ችግር የለውም። ከወዲሁ ቁጠባን ይማር። ከጨቅላነት ነው ቁጠባ መማር። ገና ከጨቅላነቱ እየተማረ ከሄደ ነገ የተሻለ ህይወት ይኖራል። አለበለዚያ እጣ ፈንታው ምን ሞር መሰለሽ እንደእናቱ አባካይ ነው። እቱ መሰረት የሆነ ነገር ቤት ያስፈልገናል። በቃ በዚህ ቻት በዚህ ስራ ገንዘብ ለዛ ነው ብዙም ማስቀምጦ ገንዘብ ያለው ግን ማስቀምጦ ገንዘብ ይኖረኛል፣ ራሳችንም ቤት ይኖረናል። አንቺ ብቻ ታብሽ ልጅሽ ሁሉ ነገር በቅርቡ አስተካክዬ ያስደስተሻለሁ። እሺ፣ ይሁን። አንተ ገንዘብ መቆጠብ ብትፈልግ መቆጠብ ትችላለ። በምትሰራው ስራ እኮ ጥሩ ገንዘብ ነው የምታገኘው አይደል? አላህ ሰጥቶ ሀገር ዝቅ አይደለ? ሰጥቶ ካላመሰገንከው አሁን ብታጣ ምን ልትሆን ነው? ምን ልትሆን ነው እኮ ማየት ምፈልገው ይነን ነው። ሲሰጠኝ አልሐምዱሊላ አመሰግናለሁ። ካጣው ደግሞ ምስጋና ወይ ምንድን ነው ምስጋና ነው። ሞሚን እኮ ሲያገኝም ሲያጣም አላህን ማመስገን መተው የለበትም። ተረሱ ሰሃደም ምን ብሏል መሰለ የሞሚን ነገር ጋራ ነኝ፣ ቢያገኝ ያመሰግናል፣ ሲያጣ ወይም ደግሞ ሙሲባ ሲገጥመው ደግሞ ይሶብራል። አላህም ደግሞ ለሄድ ያደርግልታል ነው ያሉት። በቃ አሁን ትንሽ በተበትልበል ተፍተፍ

ዝም ብላ ነው ዳይፐር እያለች ልጄ ልታቃጠለው። እኔ አባቱ እያለው በዳይፐር ልጄማ ይቃጠለ ነው? እኔ ሰፋለታለሁ ሰፋለታለው። ይሄ ራሱ ሁለት ዳይፐር አይሆንም? እንዲያ በዚህ እፍን አድርጎ አሪፍ ዳይፐር ነች። ይህ ደ አያሾልክም። በድርቡ ቢሆን በተለይ ድርብ ከሆነ ደግሞ ጨርቅ ማባከር ነው ሚሆነው። ስለዚህ ይሄ ለሁለት ይሆናል። ስለዚህ እንደዚህ እያደረኩኝ እሰታለፈ ነው ሳይ ላይ በችል

በእኛ ጊዜ ራሱ እኮ ያልነበረ ነገር ነው። ምን እየወንከደው ምን እየወንከደው የሆነ ሕክምና ያስፈልግሃል። እንደጀመርክ መስፋት ምን ቀጥል ቀስ እዚች ልጅ ምን፣ ሌላ ሰው ቢያይ እንኳን ምን አለበት? እቺ ምላሷው ሰፈሩን ታዳርሳለች። ውይ ሰሙዬ፣ አላህ ይስጥሽ። መቼም አንቺ ባትኖር ነው ልጅ እንደነበር አላውቅም። ጓደኛ ለመቼ ነው ግዴታ? አይ ነው እባክሽ። ውይ ሰሙዬ፣ ያንችማ ከዛ በላይ ነው። ብቻ አላህ ረጅም ሀያት ይስጥልኝ። አሚን አሚን። ወደ ታሽ መመለስ በጭራሽ አልችልም። ጊዜ ተገላቢጦች ነው ባክሽ። እሱማ ነገማ አንቺ መመለስሽ አይቀርም። የት ይቀራል? እሱማ ኢንሻአላህ፣ አላህ ደሎ ያርገውና የአንቺን ያህል እንኳን ባይሆን ትንሽ እንኳን ባግዝሽ ደስ ይለኛል። እኔ የምልሽ ሰሙዬ፣ ሳናስበው አቂቃው እኮ ደረሰ። ያው የወንድ ልጅ በአስር ቀኑ ማለት የሚወጣው ሁለት ቀን ብቻ እኮ ነው፣ ይቀራል። ማን ማን ነው የምንጠራው? ያው ሁሉም ነዋ። የሚጠሩት መቼስ ጎረቤት አይለይ። ልክ ነው ሰሙዬ፣ ሁለት በግም ስለሆነ በቂ ነው። ኧረ ይበቃል በጣም ጎበሶችጎበዝ እኔ ውስጥ ከልጄ ጋር እጫወታለሁ። እናንተ ደጅ ወታችሁ ትዶቱልኝ ያላችሁ አይደለም ደግሞ ምን እያንዳንዷን ነገር እየሰማሁ እኮ ነው የነበረው። እኔ ከልጄ ጋር እዛ ውስጥ እጫወታለሁ። እናንተ ደጅ ወታችሁ ልኝ ትመካከራላችሁ፣ ታሴራላችሁ አይደል በእኔ ላይ ነው። ብታሰሩት ምናምን ደርሷል። ሁለት ቀኑ ሶስት ቀን የቀረው ትንሽ ከውጪ ትንሽ ያለሽ ልተንፈስበት

እኔ ቆይ፣ በጣም የሚገርመኝ ነገር አዚዛም፣ ይሄ ልጅ ከተወለደ ቀን ጀምሮ ስንት ብር እንዳወጣው ታውቂያለሽ? እዛ መዝገብ ላይ ጽፌያለሁ። ትንሽ ዋጀንዳለ ጽፌያለሁ። አንድ በአንድ ያወጣሁትን ወጪ ጽፌያለሁ። ጠቅላላ ይከፍላታል። ወዶ ሳይሆን በግዱ ይከፍላታል። እያንዳንዷ ነገር ከልጅነቱ ጀምሮ እስከ እውቀቱ ድረስ ያለው ነገር ይፃፋል፣ ይከፍላል። ግን አሁን ምን ሊሆንላቸው ሳቂ ጅማ ምን አለብህ ሳቂ እኔ አብራር፣ ይሄ እንደ ድሮ እንደ በፊቱ ቀል እንዳይመስለን። ወደ ዘመዶቻችን ራሱን ና ራስ ለመጠየቅ የሀቂቃብር እንመጣለን ብለው ብዙ ቀ ወለም ዘለም ማለት አትችልም። እሺ ምን አለ፣ ትንሽ እንኳን ፋታ ብሰጡኝ፣ ትንሽ እንኳን መተንፈሻ ጊዜ ብሰጡኝ፣ ምን አለበት? ቀኑ ማለፍ አይችልም ቃ አስረኛ ቀ የሚደረገው፣ እኛ ደግሞ ከአንድ ቀን በፊት መዘጋጀት የለብንም እንግዶች የሚመጡት ከሁለት ቀን በኋላ ከሆነ ከአንድ ቀን በፊት መሰራት አለበት፣ መዘጋጀት አለበት። ፈለክ ድግሱን ከሆነ የጠላሁ ግረዝሩን ከሆነ የጠላሁ እንዲሁም ጥሩ ሀሳብ ነው። የሚያስፈልጉ ነገሮችን የዚህ የሽንኩርቱን የምናምን ወጪ ደምረን አስበን ለመጓረጉ ድርጅት ለየቲም ድርጅት እንሰጣለን። የቲሞች ይመጣሉ። አሪፍ፣ ጎበዝ፣ ጎበዝ ሀሳብ። ሰማሽ አይደለም? እንዴት አይነት ስማርት የሆነ ሀሳብ እንዳመጣች ወጪው ቀረልኝ፣ አይደለም አዘ አንጠለጠለም። ያው ነው ፍራቻው ወጪ ነው እንጂ የትኝ በላ ወዳጆችሽ በሉ፣ የዚች ጎረቤቶችን በሉ። እሱ አይደለም ጉዳይ እና መዋጮው እናሰባስብ። ጥሩ ሀሳብ ነው፣ ጎስ አዋጭ። አንዳንዴ እስማርት ነች። እኔ ለአንድ ልጅ ደና ደና፣ በግጭ ወፈር ወፈር ያለ በግ በግራ በቀኝ ተቀባበሉ። ግን ችግር የለው፣ ብንም እየጠፋላችኋለሁ። ብን አው ቡናችሁን ጠጡት። እዚህ የማችን ብዙ ነው። ታቃለህ የኔን ጀማዎች እዚህ ጀማዎች አሉ፣ አሉ፣ አሉ ይመጣሉ። ስለዚህ በጎቹን ደና

ዋሌኩም ሰላም። አቤት፣ ምን ትሰራለህ? እኔኮ ክፍለ ሀገር ነኝ፣ ለስራ ሄጃለሁ። አዎ ጄ በአንተ ምክንያት ከስራ ባልደረቦቼ ከጎረቤቶቼ መቀየም አለብኝ። ክፍለ ሀገር ነኝ አንተ እኮ ነው ያልቀለድኩት። ክፍለ ሀገር ነኝ ካልኩ ማመን እኮ እኔ በአንተ ምክንያት ከሰዎቹ ጋር መጨቃጨቅ ተቅሳርሽ ነው። በአንተ ጨቃጨቃ አይደለም፣ ምንም ጨቃጨቃ ስድስት። እኔ አሁን ብሩ ስጠኝና ላስገባ ከፍል። ግን አሁን እኔ ክፍለ ሀገር ነኝ ነኝ ኧረ ተው ጓደኞቼ አታውቂያለኝ፣ ብሩን ስጠኝ። ይኸውልህ፣ ውሳ እኔ ብሩን አልከለከልኩህም። አሁን ይኸውልህ ብሩን ወዲያውኑ እሰጥሃለሁ። አሁን ግን ያለሁት የት ነኝ? እኔ አንተ ተው፣ አንተ ተው፣ አንተ ተው። ያለኸው ክፍለ ሀገር ነው። በአንተ ምክንያት የእዛ ሦስት ቀኑም ሰጥቻለሁ። ያን አልፎ እኔን እየፀቀጨኩኝ ነው ክፈል አብራት ተው፣ ክፈል ክፈል፣ ተው። ለአንተም ጥሩ አይደለም፣ ለአንተም ጥሩ አይደለም ተው። እከፍላለሁ ግን ክፍለ ሀገር ነኝ። አይሆንም በቃ እኔ አሁን ብሩ ገቢ የሚደረግበት ጊዜ እርሰዎ ክፈት። በቃ የለሁም እኔ። ማመን ያንተ ፋንታ ነው። ክፍለ ሀገር ነኝ። ሄጃለሁ በቃ። ይሄ ሰው እየለየለት ማለት ነው ይሄን ነገር